ደስ የሚል ነገር ሄኖክና ሀሴ ከድራማው ወጡ። አሰላሙ አሌይኩም ረመቱላሂ ወበረካቱህ ወደና የተከበራችሁ የቻናሌ ቤተሰቦች እንዴት ናቸው? ሰላም ናቸው ወይ? አልሐምዱሊላህ እኔ ደህና ነኝ። ጽናት ክፍል አምሳ ሰባት ይዤላችሁ መጥቻለሁ እስክሬቡ ማሬት ቤተሰብ ነው እንድትሆኑ ባክብሮ ተጠይቃለሁ። ሰላትና ስለአሁን ምን ማድስ ነገር እያለች ነው በጣም በጣም ያልኛለች ነበር። ጽናት በቃ ዘርበ ኔ ምግብ ልስራለሽ እያለቻት እሺ ይሻላል ብለሽ ነው እያለቻት ነበር። ከዛ ይሻላል አለች። ና ጽናት ሄደች። ከዛ እንደሄደች እቃ ምናምን እየፈለገች ለነገሩ ዙር እያለች ሰኔ ቶሎ ብላ ጽናት ተመለሰች። እንትን ክፍል ደርሳ ማለት ነው ጭንቅ ጭንቅ ከዛም በኋላ ቶሎ ብላ ተመለሰችና ከተመለሰች በኋላ እንት ነው በጣም ኔ ናፈቀችሽ፣ ናፈቀች እያለች ምሮም እዚ ታስራ ተኮርኩማ ተቀምጣለች፣ ፍቷት እባካችሁ እያለች እየለመነቻቸው ነበረ። እነሱ ግን ሊፈቷት እና እንትን ሌላት አልቻሉም ማለት ነው። እና እንደዚህ በሰው ህይወት ገብቶ ከመሰቃየት ማለት ነው እውነቱን ነገር ተናግሮ እንት ማለት አይሻልም? ግን እዚህ ጋ መድኃኒቴን አምጭልኝ አሞኛል እያለቻት ነበረ። ያው መድኃኒቷን ልታመጣላት ሄደች ማለት ነው። ፍቺን ስትላት ትጭበኸለች ብላ አልፈታቸትም። እና መልሳ አፏን አፈነቻት ማለት ነው፣ እንዳትጮህ እና እንዳትነጋገር። ያው ነገሩ ግን ባትጣፈንም የሆነ ነገር ስትንጎሻጎሽ እንትና ውስጧ ነግሯት አስፈጽታታለች ማለት ነው። እነሱም ተይዘው እንጠፍተዋል ማለት ነው። ለኪራ ደብዳቤ ጽፋለት ነው እና መድኃኒቷን ልታመጣላት ሄደች። ልትረዳትም እኮ ትችላለች ኖሮ እኮ መርዳትም ነበር። ያው ግን የኪራና የጽናት እንትን እንዲሆን ስለፈለግሽ ነው እንጂ ማለት ነው። ልጁን አገልጠችሁ አንችም ሴት ነሻል ኖሮ ማለት ነው። ልጅቷን ተርተሻት እንትን ያረገችው ጥሩ አይደለም ግን ያው እሷም ለአባቷን ብላ ነው እንደዛ ያደረገችው። ጥነቱን ደግሞ ከኪሯ ፍጥረኛ ፍቅረኛ እንደሆነች አታቅም ማለት ነው። ብታምሩ እንደዛ ታረጉ ነበር። ያው እሷ ሰራተኛ መሆኗን ነው እንደምታቀው፣ ከኪሯ ጋር ግንኙነት እንዳላቸው ምናምን አታቅም፣ እውነት ለመናገር ማለት ነው። እና መልሳ አፏን አፈነቻት እና መድኃኒቷን ልታመጣላት ሄደች ማለት ነው። ይሄን ግን አገኘችው እና ኑሮ እዚጋ አዘነች እና ያው መልሳ ባፏ ተደፋች ማለት ነው። በልስሞ ኑሮ እያልች እየተጸጸተች እና ማለት ነው። ሄኑ ግን አገኘችው እና ልጅቷን እያት አሟታል። እኔ መድኃኒቷን ላመጣላለች ነው እና ተንከባከባት አለችው እና ሄደች ማለት ነው። ስትሄድ እዛ ደግሞ ሌላ ትኩሳት ቤቱም ቤቱን ከፊታ መድኃኒቷን ልፍለጋ ልትፈለግ ስትል እዚህ ጋር ተገናኙ እና አንታና ልጇን ያፈንካት እያለችው ልጇን ተቆጣጣራት እኔ እየወጣ ነው እንደዛ ነገር አለችው እና ሄደች ማለት ነው። ምንድ ነው የሚያስቸኩልሽ? ምናምን ሲላ ታያገባህምና እኩላቸው ቀጠጠ ናቸው ደግሞ ውጡ እናንተ በቃ ወጣችኋል። ነገሩ ኪራና ጽናታውን እንደፊታቸው የሆናለው ማለት ነው። እና ዛስቴር ደግሞ ሌላ ትኩሳት ሰዓት ናሆሚ ቤት ስትሄድ ለምርመራ እንድታመጣ ናሆሚ ቤት ቁጭ ብሏል ማለት ነው። እነዚያ ደግሞ ጽና እንትና በጣም እያዘኑ ነበረና ፈቀቅ ሲሉ ምናምን እያሉ ማለት ነው። ከዛ ቡሎ መጣና ማለት ነው። መሳሪያ እንዴ ምናምን እየተባባሉ አያቸው በደንብ ማለት ነው። ዝም አላቸው፣ እኔ ስመጣ ነው እንዴ የማታወሩት አሁን እንጂ ምን ነው? ዝም አላቸው። ሳ ስለ እያወራን ነው አሉት። ጽናት ማለት ነው ቀስ ብላ በቀስታ የሆነ ነገር ስችልምንር ስት ሲላት አይ ምግብ ላምጣለን እንደን ያልኩት አለችው። አይ በአንቺ ጣቶች የተሰራ ምግብ መብራት እኮ በጣም ደስ ይለኛል ግን አሁን ነው የበላሁት አላት። አይ እኔን የሰራሁት አበላ ማለችው። ሰኔ ማለት ነው ኧረ አውቃለሁ እኔ ነኝ የሰራሁት አለችው። ጽናት አይ ይቅርብኝ፣ አሁን የበላሁት አለ እና፣ ጥሏቸው ሄደ። ተቆታትሮ ማለት ነው። ምን ነው ፎቶ ሊስለ ነው? እንዲ ያለችው እሷ ደግሞ ማለት ነው። ከዚያም በኋላ ጥሏት ሄደ። ጥሏቸው ሄደ። ከዚያም በኋላ እያወሩ እንዳለ እያወሩ እንዳለ ጥሏቸው ሄደ። ከዛ

እዚያ እሱ ደሞ ምንትትናጋ ሄደና ስለ እንትና የነገራት ነበረ። ስለ ሀሴት ሲነግራት እሷም እኮ የሴትናትንትና ማስከበር አለባት ምናምን እያለችው እናንተ ራሳቸው ከላይ የተዛጎረ ስትወርዳ አሁንም ተገናኙ ሴት እና እሱ ማለት ነው። ተነጋገሩ እና ወደ ላይ ወጣ። ከዛ የወጣ እንዳለ ተቻክሎ እንትና ልብሷን ልብሷን ቀይራ ስመጣ ትንሽ እንትን አለችና፣ ከዛም በኋላ ወደዛ ሴት የመለክላሱ ድምጽ ሰምታለች። ድምጹ የምንድነው ይላል። ኪራ መጣከዛ ኪራን እና ክፈት ልኛለችው። ኪራ ሴ ከፍተ ምሩ ዛ ተኝታለች። ከዛም በኋላ ምሩ ወርቃለች ማለት ነው። ከዛ ሀሴትም ደንግጣ መድኃኒትን ይዛ ስመጣ መሮን ይዟ ስሄዱ አይቻቸው መሰለኝ። ከዛ ደብዳቤ ያስቀምጣለት እየወጣች እንዳለ ተገናኙ መንገድ ላይ ማለት ነው። የት ነው የምትሄጁ? ምናምን ልጠይቀት ምን ያገባ በላለች። አሁንስ ኑሮ መሮኛ